በዱባይ እህታችን ወደ ሀገሬ ሊገባ አራት ቀን ቀረኝ ብላ ሻንጣዋን አስተካክላ ሁሉ ነገሯን ጨርሳ ይህ ተደሰተች ባለችበት ሰአት ህይወቷ ነታለች እውነት በጣም ያሳዝናል ይሄ የሆነው ደግሞ መስኮት ስታጸዳ ነው እንደዚህ ተንጠላጥላ ፎቅ ላይ መስኮት ስታጸዳ ከመስኮት ወድቃ ነው ከፎቅ ላይ እባካችሁ እህቶች ይሄን ነገር ተጠንቀቁ የማችሉት ነገር አንሰራም በሉ ዱባይ ላይ ምን አይነት ግን ምን አይነት ችግር ነው የመጣብን ብቻ በጣም ብዙ እህቶቻችን በየቀኑ አሁን አሁንም ወደ እኛ ሀገር እንትን ሲባል አለ ሌላ ልቅሶ መጥቶ ሲለፈፋል አሁን በቃ ዱባይ ላይ እየሆ እየሆነ ያለው በየቀኑ እንደዛ ነው እና ምን አይነት ችግር ነው የመጣባቸው ምን አይነት መንፈስ ነቶቻችን ላይ እየገባባቸው በየቀኑ ይሄን ያህል ሬሳ ወደ ሀገር ሸኘን በየቀኑ እንደዚህ ሆነ በየቀኑ ይሄን ያህል ሰው ሞተ ሲባል ነው የምንሰማው ዱባይ ላይ እና እውነት በጣም ያሳዝናል ሁላችንንም እግዚአብሔር ባለንበት ይጠብቀን ወጥቶ ከመቅረት ይሰውረን ይቺ እህታችን እውነት በጣም የምታሳዝነው አራት ቀን ሲቀራት ወደ ሀገሯ ለመግባት ከሰው ቤት ልትገላገል ላርፍ ነው እያለች ባለችበት ሰዓት አስቡት፣ አራት ቀን ቀረብቷት ሬሳ መቀበል በጣም ነው የሚያሳዝነው። እህታችን እንግዲህ እግዚአብሔር አምላክ ነፍሷን ባጸደ ገነት ያኖርልን። እንደተንከራተተች በሰው ቤት እንደ ለፋች እንደ ወጣች ቀረች። ይሄ ደግሞ ችግሩ ምንድነው? የማንችለውን ስራ አንሰራም በሉ እባካችሁ፣ እህቶች ራሳችሁን ጠብቁ። በተለይ አሁን ላይ በጣም ሙቀት ነው። ሙቀቱ ከባድ ስለሆነ ውሃ በደንብ እየጠጣችሁ፣ ምግብ በደንብ እየበላችሁ ስራችሁን ስሩ። የማችሉት ስራ ከሆነ ደግሞ እኔ አልችልም፣ ይህን ስራ መስራት አልችልም በሉ። የመስራት ግዴታ የለባችሁም። የማችሉት ነገር አልችልም በሉ። በእርግጥ ስራ ስራ ነው፣ የመጣነው ልንሰራ ነው። ግን ደግሞ የማይቻል ነገር እኔ አልችልም ይህ ነገር እኔ ያልችለውም፣ እና ራሳችሁ ስሩት። ከፈለጉ ይርሱት፣ ካልፈለጉ ይተውት። እንደዚህ በሉ። እራሳችሁን ጠብቁ። እራሳችሁን ተንከባከቡ። በጣም ያሳዝናል። እህታችን እውነት እንደወጣች ቀረች። እንግዲህ እንትን ሬሳዋም እዚሁ ነው የተቀበረችው። በጣም ያሳዝናል እህታችን እና እናንተም ጠብቁ። ነገ የማንተራ እንደሆነ አናቅም። ባለንበት እግዚአብሔር ይጠብቀን። ውሃችን በደንብ እንጠጣ። ከምግብ በላይ ውሃ ያስፈልጋል። ያው ምግብም እየበላችሁ ውሃ ግን በደንብ ጠጡ። አሁን ሙቀት በጣም ሙቀት እየገባ ነው እና ከባድ ነው። ውሃ በደንብ ጠጡ። ራሳችሁን ቻሉ። እንትን ስልክ ላይ አታፈጡ። መቸም እኛ ከገባን በኋላ ወደ ራሳችን ከገባን በኋላ ታሉ አንተኛም ከእኔ ጀምሮ ማለት ነው ስልክ ላይ ነው የምናፈጠው፣ እና ስልካችንን አያስቀምጠን በቻልነው መጠን ባለን ሰአት እንተኛ። አዎ ትንሽ ካፈንትን ካልን ካየን ከሰማን ከዛ በኋላ እንተኛ። ዋናው ደግሞ ከምንም በላይ ምኝታ ያስፈልጋል። እኛ ከተኛን ከበላን ችግር የለውም ለስራው ማለት ነው። እና ራሳችሁን እየጠበቃችሁ ምግብ እየበላችሁ ባላችሁ ሰዓት ትንሽም ሰዓት ትውን በእሷ ሰዓት ተጠቀሙባት። ትኙ እንቅልፋችሁን ተኙ። ምክንያቱም እንቅልፍ ከተኛን ችግር የለውም ስራችንን በደንብ እንሰራለን። እንቅልፍ ካልተኛን ግን ተነስተን ራሱ በቁማችን ያንቀላፋናልና በደንብ ተኙ። እህታችን እንግዲህ፣ ምንም ማድረግ አይቻልም። ብቻ ዱባይ ላይ ያላቸው እህቶች ተጠንቀቁ። እውነት በጣም ከባድ ነው። አሁን አሁን በጣም ነው የሚያስፈራው፣ ከባድ ነው እና አይዟችሁ፣ በርቱልኝ። እንዲህ አይነት ነገር ብቻ ከባድ ነው። ከቀን ወደ ቀን እየጨመረ ነው የመጣው። ችግሩ ምን እንደሆነ ባይታወቅም የእህቶቻችን ሞት በዱባይ እየከበደ ነው እና እናንተም ተጠንቀቁ። የትም ማረቢ ሀገራት ያላቸው ሰዎች ተጠንቀቁ። አሁን እንትኑ ሙቀቱ ራሱ በጣም ከባድ ነው ይሄ ጉድ ሳያልቅ ደግሞ ይሄን እየሰማን እያለን ደግሞ አንዲት ምን የመሰለች እህታችንን የልጆቿ አባት የገዛ ባሏ አሲድ ደፍቶባት ከዚህ መልክ ወደዚህኛው መልክ ቀይሯታለኝ። እና በጣም ያሳዝናል። ሰው እንዴት ነው የሚያስበው? እኔ ስንት አይነት ሰው ነው ያለው። ግን ሰው አስተሳሰቡ እንዴት ነው የሚያስበው? እህታችንን እንግዲህ ይችን የመሰለች ቆንጆ ልጅ ወደዚህኛው ከለር መቀየር ማለት በጣም ያሳዝናል። ከቀን ወደ ቀን የምንሰማው ሁሉ የሚሆነውን ነገር ሁሉ በጣም አስፈሪና አስከፊ ነው። እኔ አንዳንድ ሰዎች በምን እንደሚያስቡ አላቅም። እንዴት ሰው የልጆቹን እናት አሲድ ደፍቶ እንዴት እንዴት ያደርጋታል? በሰላም መለያየት እያለ በሰላም መጨረስ ነገር እያለ ሰው እንዴት ሰውን ለመጉዳት ይሮጣል? ነገ በኔ ነው የሚደርስብን። ሁላችንም ሰዎችነን ተሰባሪ ነን እና ነግበሌ ነው። ለምንድን ነው እንደዚህ የሚሆነው? ንዴት አለ መጮህ አለ ሁሉ ነገር አለ። ግን ደግሞ እራስን መቆጣጠር የሚመስለ የለም። በተናደድን ቁጥር ቢያንስ የሆነ ጸጥ ያለ ቦታ ሂደን እራሳችን ማረጋጋት ነው እንጂ በንዴት ተነስተን የማይሆን ነገር ማድረግ ይችን የመስሌታችን እንግዲህ፣ ፊቷ እንደዚህ ተጠባብሶ ለዛውም የልጆቹን እናት ስንት መከራ ስንት ችግር ስንት ደስታ ያሳለፈችውን አብራ የኖረችውን የልጆቹን እናት እንደዚህ ማድረግ ማለት ምን አይነት ወንድ ነው? ወንድ ልጅ ሆኖ ሴት ልጅ እንደዚህ የሚያሰቃይ ምን አይነት ወንድ ነው? በእርግጥ ጥሩ ጥሩ ወንዶች አሉ ጥሩ ጥሩ ወንድሞች አሉ፣ ቀና ብለው የማያዩ ልክ እንደ እሷ ስራ እንኳን የሚያግዙ ግን አላቅም። አንዳንድ ወንዶች ግን አስተሳሰባቸው ከምንድን ነው እንትን የሚለው በጭንቅላቱ አያቸው አያሰቡም። እና እህታችንን በጣም ያሳዝናል። በዚህ መልኩ እንደዚህ አድርጎ የጎዳት የገዛ ባሏ የልጆቿ አባት ነው። ማንንም እንዳናምን ማንንም እንት እንዳንል እየሆነ ነው። ብቻ ከቀን ወደ ቀን እየሰማን ያለው ነገር ለጆሮ ራሱ ይዘገጥጣል። እግዚአብሔር ከእንደዚህ አይነት ሰው ይሰውረን፣ መጥፎ ነገር ከሚያስብ ሰው ይሰውረን። የልባችንን መሻት ሰጥቶ የተሻለ ነገር ይስጠን። በጣም ከባድ ነው እውነት። እና እንደዚህ አይነት ሰውም አለ ወይ ያስብላለኝ። እህታችንን በጣም የምታሳዝን ነው። ገና በለጋ እድሜዋ ሰርታ በምትበላበት እድሜዋ ልጆቿን በምታሳድግበት ጊዜዋ እንደዚህ አድርጎ ፊቷን አበላሽቶ ጤናዋን አሳጥቷት እንደዚህ አድርጎ አስቀምጧታል። የልጆቹ አባት የራሴ ደግሞ የራሴ በሚባል ሰው እንደዚህ አይነት መከራ ማድረስ አስቦትኝ በጣም ከባድ ነው። ከቀን ወደ ቀን አላቀም እየሰማን ያለ ነገር ሁሉ ለጆሮ የሚከብድ ከባድ ነው ብቻ ለጆሮ የሚከብድ ነገር እየሰቀጠጠን ነው የምንሰማው። እና የተሻለ ነገር ይመጣል እያን ስንጠብቅ ግን እየባሰ ነው እየመጣ ያለው ብቻ ግን ሁላችንም እግዚአብሔር ከእንደዚህ አይነት ሰው ይሰውረን። በጣም ከባድ ነው እላችኋለሁ ውዶች። እና እናንተም ተጠንቀቁ። የምታገኙትን ሰው ይሁን የምታውቁት ሰው ይሁን የምታወሩትን ሰው ላዩ ምን ምን እንደሚያደርግ አይታወቅም። በጣም ከባድ ነው። በአሁኑ ሰዓት ለገንዘብ ተብሎ ለሰው ተብሎ ለራስ ጥቅም ተብሎ በጣም የማይሆን ነገር የሚያደርጉ አሉ ና የእለት ጥቅም ብቻ የሚያዩ አሉ እና እነሱን እነሱን ሰዎች ተጠንቀቋቸው በደንብ አጥናቸው። ከመግባታችሁ ነገር ሁሉ ነገር እንትን ከማላታችሁ በፊት በደንብ አጥናቸው። ማጥናትን የመሰለ የለም። እና በደምብ ተጠናኑ። በጣም ይከብዳል፣ በጣም ያማል። ከቀን ወደ ቀን እየሰማን ያለው ነገር እና እህቶች፣ እራሳችሁን ጠብቁ፣ አይዟችሁ፣ በርቱ። ሁሉም ነገር በጊዜው ይሆናል። አትሰቡ፣ አትጨነቁ። ሐሳብና እንትን ደግሞ ጭንቀት ደግሞ በጣም ራስን ይጎዳል፣ ከሰውነት ጠራ ያወጣል እና ጥንቃቄ አድርጉ ለሁሉም ነገር ማለት ነው። ሰላማችሁ ይብዛልኝ። እንግዲህ የዛሬ ቪዲዮ ይሄን ይመስላል። ይህ ቪዲዮውን ደግሞ ላይክ ሸር እያደረጋችሁ አበረታቱኝ እኔ እመልሳለሁ ማለት ነው። እና እግዚአብሔር ሁላችንን ባለንበት ይጠብቀን፣ ሀገራችንን ሰላም ያደርግልን፣ ወቶ ከመቅረት እሱ ይሰውረን። እውነት በአሁኑ ሰዓት ነው የምፈራው ወቶ መቅረትን ነው። እና ወጥቶ ከመቅረት እግዚአብሔር አምላክ ይጠብቀን። እሱ አዋቂ ነው፣ ሁሉን ያውቃል። ና እሱ ይሰውረን ከክፉ ነገር ሁሉም በጣም ከባድ ነው። በአሁኑ ሰዓት እየሰማን እያየን ያለን ነገር ሁሉ ማለት ነው። እና የሀገሬ ልጆች ሰላማችሁ ባላችሁበት ይብዛልኝ። ሁላችሁንም እግዚአብሔር ይጠብቃችሁ ባላችሁበት። ሰው ወጥቶ ከመቅረት እሱ ይሰውረን። በጣም ያሳዝናል። ሰው ቤተሰቦችን አገኛለሁ፣ የናፈቁኝን ቤተሰቦችን አገኛለሁ፣ የእረፍት እንጀራ እበላለሁኝ፣ አርፋለሁ ከስደት ተመልሸ እያለ ያስባልኝ አንዳንዴ ደግሞ እንደዚህ አይነት ነገር ያጋጥማል ማለት እና እግዚአብሔር ሁላችን የሚጠብቀን አይዟችሁ ውዶችን የማያልፍ የለም ታገሱ ሰላማችሁ ይብዛልኝ እውነት በጣም ያሳዝናል